የዘውትር ተመልካቾቻችን በያላችሁበት የተለመደው ሰላምታችን ይደርሳችሁ እያለን የዕለቱን ዜናዎቻችን ይዘን መተናል እስከ ዜናዎቻችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቻችን ከመሸጋገራችን በፊት በቅድሚያም ለትውስጥ ያክል አጠራ አጠራ አድርገን ወደ እናንተ የምናደርስ ነው የሚሆነው። አገዛዙ በአዲስ አበባ ያፈሳቸውን ዜጎች ጉዳይ በተመለከተ የተሰጠ አንዳንድ መረጃዎች አሉ። እነዚህም በዝርዝር የምንመለከታቸው ይሆናል። የቤንሻንጉል ጉምዝ ክልል ያሻሸለው ሕገ መንግስት ተፈጻሚ እንዳይሆን ለሕገ መንግስት ጉዳዮች አጣሪ ጉባኤ አቤቱታ ቀርቧል። ይህንንም በዝርዝር የምንመለከት ይሆናል እንዲሁም ኦነግ ከስድስት ዓመት በፊት አስመራ ላይ ከፌዴራል መንግስቱ ጋር ከተፈራረመው የሰላም ስምምነት መውጣቱን ማስታወቁን የሚገልጹ ዜናዎችን ይዘን መተናል። እስከ ዜናዎቻችን ማብቂያ ድረስ አብራችን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቻችን የምናልፍ ነው የሚሆነው። የአማራ ፋኖ በወሎ ቤት አማራ ተጠናክሮ በቀጠለው የህልውና ተጋድሎ ምዕራብ ወሎ ኮር በአርበኛ ጀማል ብሬን የሚመራው ልዩ ዘመቻ ከሸ ሁሴን ጅብሪል ክፍለ ጦር በመቶ ብርጌድ፣ እና ዳግም ክተት ወረ ኢሉ ክፍለ ጦር የተውጣጡ አህዶች በጋራ ልጓማ ከተማ ሌሊቱን ዘልቀው በመግባት የተሳካይ ከተማ ኦፕሬሽን በመፈጸም ታላቅ ድል ተጎናጽፈዋል። የካቲት 24 ለ25 2017 ዓ ም ልጓማ ከተማ ሌሊቱን በተደረገ ተጋድሎ በርካታ ሆድ አደር ሚሊሻና አድማ ብተና ሲደመሰስ በርካታው ቆስለኛ ሆናል። በዚህ ተጋድሎ ጀግኖቹ በፈጸሙት ከባድ የጉሌራ ውጊያ የልጓማ ከተማ ሚኒሻ ጽህፈት ቤት ኃላፊ ከባድ ቆስለኛ ሆኗል። ከዚህ ጋር ተያይዞ ሆድ አደር ሚሊሻና አድማ ብተና የሚባሉ የአማራ ሀይሎችን ከብልጽግናው መንግስት ጋር በመተባበራቸው እስካላ ቆሙና ዘር ማጥፋትን የሚፈጽሙበትን ወገናቸው የአማራ ህዝብ ጎን እስካልቆሙ ድረስ ጅብ ከሚበላ በልተው ተቀደስ ነው እና ለሰፊው ህዝቡና ህዝብ ህልውና ሲባል ጥቃቱ ተጠናክሮ እንደሚቀጥል የፋኖ አመራሮች ገልጸዋል። አገዛዙ በአዲስ አበባ ያፈሳቸው ዜጎች ጉዳይ በአዲስ አበባ ከተማ ከስራ ቦታቸው ታፍሰው ቃሊቲ የአሽከርካሪዎች ማሰልጠኛ ከ በሚገኝ ካምፕ ለሁለት ሳምንታት ታስረው ሰሞኑን የተለቀቁ በርካታ ዜጎች መኖራቸው መረዳቱን ሪፖርተር ዘግቧል። ከታሳሪዎች መካከል በሊስትሮነት እንዲሁም ቆሎና ለውዝ መንገድ ላይ በመሸጥ የሚተዳደሩ እንደሚገኙበት ታሳሪዎች መናገራቸውን ዘገባው ጠቅሷል። ታሳሪዎች ታስረውባቸው የቆዩባቸው መጋዘኖችን ከፍተኛ የንጽህና ጉድለት እንዳለው፣ በርካቶች በተላላፊ በሽታ ይጠቁ እንደነበር የተፈቱ ዜጎች መናገራቸውንም ዘገባው አመላክቷል። የከተማ ፖሊስ ኮሚሽን በበኩሉ በወንጀል ያልተጠረጠሩ ዜጎችን ከመንገድ እያፈሰ እንደማያስር ገልጦ ሰዎች ታፍሰው መንግስት ወዳቋቋመው ካምፕ ይወሰዳሉ የሚባለው ውንጀላ ከእውነት የራቀ ነው በማለት አስተባብሏል ተብሏል። ኢሰመኮ ከአንድ ወር በፊት በወጣው መግለጫ ውሎና አዳራቸውን በጎዳና እያደረጉ ሰዎችን በግዳጅ ወደ ማቆያ ማዕከል አስገብቶ በመያዝ ወይንም ያለ ፍቃዳቸው ወደ ተለያዩ አካባቢዎች በመውሰድ ወይም እንዲሄዱ ማስገደድ የነፃነት መብትና ከቦታ ቦታ በነጻነት የመንቀሳቀስን ጨምሮ ሌሎች የሰብአዊ መብት ጥሰቶችን ስለሚያስከትል በአስቸኳይ ሊቆም ይገባል በማለት አሳስቦ ነበር። ኦብነግ ከስድስት ዓመት በፊት አስመራ ላይ ከፌዴራል መንግስቱ ጋር ተፈራርሞ የሰላም ስምምነት መውጣቱን አስታውቋል። መንግስት ለንግግር ዝግጁ መሆኑን በመግለጹ ለንግግር አንድ ቡድን ሰሞኑን ወደ ናይሮቢ ልኮ እንደነበር የገለጠው ግንባሩ መንግስት ግን በንግግሩ ላይ ሳይገኝ ቀርቷል በማለት ከሷል። ይልቁንም የሶማሌ ክልል ርዕሰ መስተዳደር ሙስጠፋ መሐመድ የኦብነግ አባል ያልሆኑ ግለሰቦችን ሰብስበው ኦብነግ ከመንግስት ጋር እየተነጋገረ በማስመሰል ዓለም አቀፉ ማህበረሰብ ለማሳሳት ሞክረዋል በማለት ግንባሩ ወቅሷል። መንግስት በ ነቱ መሰረት የግንባሩን የቀድሞ ተዋጊዎች ወደ ህብረተሰቡ ለመቀላቀል አለመቻሉን ግንባሩ ፖለቲካዊ ተሳትፎ እንዳያደርግ እንቅፋት መሆኑንና ግንባሩ በምርጫ ቦርድ በኩል ህጋዊ ሰውነት እንዳይኖረው ማድረጉንም የግንባሩ መግለጫ ዘርዝሯል። በሶማሌ ህዝብ የግዛት አንድነትና የሀብት ባለቤትነት ዙሪያ ንግግር እንዲደረግ ግንባሩ ላቀረበው ተደጋጋሚ ጥሪ መንግስት አፈናንና ጭፍለቃን መርጧል ያለው የግንባሩ መግለጫ ግንባሩ ከእንግዲህ የሶማሌ ሕዝብን የራስን እድል በራስ መወሰን መብት ለማስከበር ሌሎች አማራጮች እንደሚከተልም ገልጿል። የኢትዮጵያ ንግድ ባንክ በብድር ወለድ መጠኖች ላይ ጭማሪ ያደረገ የኢትዮጵያ ንግድ ባንክ ከየካቲት 28 ቀን 2017 ዓም ጀምሮ ተግባራዊ የሚደረግ በተለያዩ የብድር አይነቶች ላይ ጭማሪ ማድረጉን አስታውቋል። ይህ ጭማሪ የመጣው መንግስት የፋይናንስ ዘርፉን ተወዳዳሪ ለማድረግ እያደረገ ያለው ጥረት አካል እንደሆነ ባንኩ ገልጿል። በተደረገው ማስተካከያ መሠረትም የግብርና ብድሮች እስከ 155፣ የንግድ ብድሮች እስከ 18፣ የወጪ ንግድ ብድሮች እስከ 14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 አንድ የቤንሻንጉል ጉሙዝ ክልል ያሻሻለው ህገ መንግስት ተፈጻሚ እንዳይሆን ለህገ መንግስት ጉዳዮች አጣሪ ጉባኤ አቤቱታ አቀረበ። የቤንሻንጉል ጉሙዝ ክልል ምክር ቤት የዛሬ ሁለት ሳምንት በአካሄደው መደበኛ ጉባኤው ላይ ያጸደቀው የክልሉ ህገ መንግስት ማሻሻያ የፌዴሬን ህገ መንግስት የሚቃረን ነው ያሉ የተቃዋሚ ፓርቲ የምክር ቤት አባላት ተፈፃሚ እንዳይሆን አቤቱታ አቀረቡ። የምክር ቤት አባላቱ አቤቱታቸውን ያቀረቡት ለፌዴራል ህገ መንግስት ጉዳዮ አጣሪ ጉባኤ ነው። የህገ መንግስት ጉዳዮች አጣሪ ጉባኤ በተለያዩ አካላት የሚቀርቡበትን ህገ መንግስታዊ ጉዳዮችን የማጣራት ስልጣን ያለው ነው። ጉባኤው በሚደረገው ማጣራት መሰረት ህገ መንግስቱን መተርጎም አስፈላጊ ሆኖ ሲገኝ ለፌዴሬሽን ምክር ቤት የውሳኔ ሀሳብ ያቀርባል። አጣሪ ጉባኤው በተሻሻለ ቤኒሻንጉል ጉሙዝ ክልል ህገ መንግስት ላይ ትርጓሜ የሚጠይቅ አቤቱታ እንደቀረበለት ለኢትዮጵያ ኢንሳይደር አረጋግጧል። ይህን አቤቱታ በትላንትና ሁለት ያቀረቡት በቤኒሻንጉል ጉሙዝ ክልል ምክር ቤት የቦሮ ዴሞክራሲያዊ ፓርቲ ቦሪፓ ተመራጭ ለሆኑት አቶ አመንቴ ገሺ፣ አቶ ዮሐንስ ተሰማና ተስፋውን ኪሉ ናቸው። ሦስቱ የቦዴፓ የክልል ምክር ቤት ተመራጮች የህገ መንግስት ትርጉም ከጠየቁባቸው ጉዳዮች ውስጥ የክልሉን ምክር ቤት መቀመጫ ቁጥር ማደግን የተመለከተ ይገኝበታል። በ1995 ዓ ም የወጣው ቤንሻንጉል ጉሙዝ ክልል ህገ መንግስት የክልሉ ምክር ቤት አባላትን ቁጥር ከመቶ እንደማይበልጥ ይደነግጋል። የቤኒሻንጉል ጉምዝ ክልል ምክር ቤት የካቲት 11 ባካሄደው መደበኛ ጉባኤው የመቀመጫ ብዛቱን ከ99 ወደ 165 ከፍ አድርጓል። የሥራ ነጻነታቸው ተገፎ በማስፈራሪያና ማስጠንቀቂያ እግድ የተነሳላቸው የሰብአዊ መብት ተሟጋቾች ተቋማት የሲቪል ማህበረሰብ ድርጅቶች ባለስልጣን በአራት የመብት ተሟጋች ድርጅቶች ላይ ጥሎት የነበረውን እገዳ ማስጠንቀቂያ በመስጠት ከዛሬ ጀምሮ ማንሳቱን አስታውቋል። ባለስልጣኑ የሲቪል ማህበረሰብ ድርጅቶች ገለልተኝነታቸውን በመጠበቅና በሕግ አግባብ እንዲንቀሳቀሱ አሳስቧል። ባለስልጣኑ እገዳውን ያነሳው ከታገዱ ድርጅቶች እና ከየሰሞጋኮ ጋር ውይይትና ካደረገና ኢሰመኮ ያቀረበላቸው ምክረ ሀሳቦችን ከግምት በማስገባት እንደሆነ ገልጿል። ባለስልጣኑ ከተቋቋሙበት ዓላማ ውጪ ተንቀሳቅሰዋል በማለት ባለፈው ታህሳስ አግዷቸዋል የነበሩትን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ፣ የመብቶችና ዴሞክራሲ እድገት ማዕከል፣ የህግ ባለሙያዎች ለሰብአዊ መብቶችና የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከልን ነበሩ። ኢሰመኮ በድርጅቱ ግዳ ዙሪያ የሰብአዊ መብቶች ምርመራ ማድረጉን ግኝቶቹንና ምክረ ሀሳቦች ለሚመለከታቸው አካላት ማጋራቱንና እገዳው እንዲነሳ ከባለስልጣኑና ከታገዱት ድርጅቶች ጋር በውይይታችን ሲያደርግ መቆየቱን ዛሬ ባወጣ መግለጫ አስታውቋል። ናይጄሪያ በጾም ሰዓት ምግብ ተመግቧል በሚል ሀያ አምስት ሰዎችን አሰረች። የናይጄሪያዋ ኮኖ ግዛት በረመዳን የጾም ላይ ምግብ ሲመገቡ አግኝቻቸዋለሁ ያለቻቸውን ሀያ ሰዎች አስራለች። ከዚህ በተጨማሪም አምስት ሰዎች ደግሞ ምግብ ሲሸጡ ነበር በሚል የታሰሩ ሲሆን ሁሉም ታሳሪዎች በሸራያ ህግ እንደሚዳኙ ቢቢሲ ዘግቧል። በዚች ግዛት በእስልምና የጾም ወር ወቅት በአደባባይ ምግብ መመገብ ክልክል ነው። የግዛቲቱ ፖሊስ ያልተገባ የፀጉር አቆራረጥ፣ የተገላለጠና ሰውነት የሚያሳይ አለባበስ የሚከተሉ ሰዎችን እንደሚያስር አስጠንቅቋል። ከአንድ ዓመት በፊት በነበረው ተመሳሳይ የጾም ወቅት ፖሊስ የማይጾሙ ሰዎችን አስሮ የነበረ ሲሆን ታሳሪዎቹ እንደሚጾሙ ቃል መግባታቸውን ተከትሎ ከእስር ተለቀው ነበርም ተብሏል። የዘውትር ተመልካቾቻችን ለሰዓቱ መራር ጠን ያጠናቀርናችሁን ዜናዎቻችን በዚው አብቅተናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ እንደተለመደው ቻናላችን ላይ ሸር ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ እንድጠብቁን በአክብሮት ጋበዝን። መልካም ቆዩን።